ጋዜጠኛ ቴዎድሮስ ካሳሁን ያለበት እጅግ አሳዛኝ ሁኔታ በጣም በሚያሳዝን ልብ በመነካ ሁኔታ በቪዲዮ ወጥቶ ማብራሪያ ሰጥቷል። አሉ የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ጋዜጠኝነት በጣም የሚገርም የሙያ አይነቶች መካከል አንዱ ጋዜጠኝነት ነው። ጋዜጠኝነት በታማኝነትና በፊቴ በእኩልነት ለተጨቆኑት ድምጽ በመሆንም ይታወቃሉ። በተለይ ጋዜጠኞቹ በዓለም ታሪክም በጣም በከፍተኛ ቁጥር በርካታ ጋዜጠኞች ሲገደሉም ተስተውሏል። በጦር አውድማ ላይ በመሆን ሲዘግብ በከፍተኛ ሁኔታ መስዋዕትነት የሚያስከፍል ሙያ ነው። ቴሌቪዥን መስኮት ላይ የምታዩት ጋዜጠኞች እያናናቸው የመጡበት ውጣውረድ አለ። ብዙ የፈተና ውጣውረዶችን አልፎ ለዛ ደረጃ እነሚበቁ ጀምረም ነው። የተለያዩ በጣም አደገኛ ቦታ በመሄድም በመዘገብም ለህዝብ መረጃ በማድረስም ከትውልድ ወደ ትውልድ አያሌ ሚናዎችን እየተጫወቱ እንደሚገኙ ጨመርም ነው። ጋዜጠኞች በተለይ በጦር አውድማም በመገኘትም ራሳቸውን ወይም ነፍሳቸውን አደጋ ላይ ጥሎ ጋዜጠኛ ማለት ሁለተኛ ወታደር እንደሆነም ይታመናል። በተለይ ደግሞ በጦር ሜዳ ላይ ባልተጠበቀ ጊዜና ሰዓት የምሞቱት ደግሞ የበርካቶች ልብ ይሰብራል። በጣም በሚያሳዝን ሁኔታ መረጃ ለመዘገበዶ የምሞቱት አያሌ ቁጥር ናቸው። በአለም ደረጃም ጋዜጠኝነት ህሊና ይጠይቃል፣ ብዙ ጊዜ ለህዝብ መቆም ይጠይቃል በማለትም በርካቶችም ሲገልጹም ተስተውሏል። ያ ነው ትክክለኛ ጋዜጠኛ በማለትም ሀሳባቸውን ሲገልጹም ተስተውሏል። ኢትዮጵያ ላይ ደግሞ ጋዜጠኞቹ የተለያዩ ቦታ ሄዶ ባህልን የተለያዩ ነገሮችን በማስተዋወቅ እጅግ የጎላ ሚና ይጫወታሉ። በዛም ደግሞ ሲሄዱ መንገድ ላይ የሚገጥማቸው ነገር አይታወቅም። በጣም ከባድ ነው። በዛ ላይ ደግሞ የሚያገኙት ገቢን በማስመልከትም ከስራቸው አንጻር የውጭ ሀገር ጋዜጠኞችና የኢትዮጵያ ጋዜጠኞች ይለያያሉ። ደሞዝ የውጭ ወይም የዓለም አቀፍ ጋዜጠኛ በብዙ እጥፍ በዶላሮች እንደሚከፈሉት የአደባባይ መረጃዎች ናቸው። ታዲያ ይህ ማለት ያው እንደ ሌሎች ሳይሆን እንደ አገሪቱ ገቢ እንደሚወሰን ጭምርም ነው። የኢትዮጵያ ጋዜጠኞች ያው አገሪቷ ባላት አቅም ነው የምትከፍልላቸው። ታዲያስ ሰሞኑን እጅግ አሳዛኝ መረጃ ወጣ ስለ ጋዜጠኛ ቴዎድሮስ ባልተጠበቀ ጊዜና ሰዓት በእንደዚህ አይነት ሁኔታ ውስጥ መገኘቱ የፎቶ ምስል ወይም የቪዲዮ ምስል ማህበራዊ ሚዲያ ላይ ሲዘዋወርም በርካቶች አይ እሱ አይደለም እሱ አይደለም በፍጹም በማለትም ነው። የፊት ገጽታው በአንድ ቅይር ነው ያለው። በርካቶችም እንባ ተራጩ፣ በጣም አዘኑ። በጣም ይወዱታለም። በተለይ በፋና ውድድር ላይ በጣም በሚገርም ሁኔታ በፋና ላምሮት ውድድር የጥበብን ማስቀጠል ዙሪያ ከትውልድ ወደ ትውልድ የማስቀጠል ዙሪያ ላይ መድረክ ላይ በሚገርም ሁኔታ የጋዜጠኝነት ወይም የፕሮግራም አቅራቢነት ሙያውን የሚወጣ ጋዜጠኛና ተወዳጅ ነው። ፈገግታው ልዩ እንደሆነ ጀምረም ነው። በጣም ባልተጠበቀ ጊዜና በዚህ አይነት ሁኔታ ውስጥ ይገኛል ብሎም በርካቶች አላሰቡም። አደገኛ ነገር አለ እሱ ለማጥፋት እና እሱ እንትን እንዲያደርግልኝ ይህን እምነት ተቀብቻለሁ። እሱ ደግሞ ይጠፋል አውቃለሁ። ጋዜጠኛው ቴዎድሮስ ካሳሁን ቀናና ልበ ንጹሕ እንደሆነ ጀምረም ነው። ታዲያ ሰሞኑን ምን ገጠመው? ጸበል ገብቻለሁ ነው ያለው ልጆቼን አደራ በማለትም ነው የተናገረው። እንደ ሸረሪት ውርር የሚያደርገኝ ፊቴ ውስጥ የምንቀሳቀስ ነገር አለ በማለትም ነው ገለጸው። እንደምታዩት እምነት ተቀብቻለሁ በማለትም በአሁኑ ሰዓት ጸበል ላይ እንዳለ ነው የወጡት መረጃዎች የሚያሳዩት። በርካቶቹም በተለይ የኦርቶዶክስ እምነት ተከታዮች ጸበልን እንደ መፍትሄ ነው የሚወስዱት። በተለይ ወደ ጸበል የሚሄዱበትም ከመማቸው ለመዳን እንደሆነ ይነገራል። በርካታ ቁጥር ያላቸው ኦርቶዶክስ ምዕመናን ተጨንቃቸው ሜጃ ሲያጡም በብዛት የሚሄዱበት ስፍራም ወደ ጸበል እንደሆነ ጭምርም ነው ወደ ገዳም ቆይቶ ይወጣሉ። ለዛም ነው ቴዎድሮስ ካሳሁንም ወደዛ ያቀናው ነው። በአሁኑ ሰዓት ወደ ጸበል እንደሄደና ና እስካሁን ድረስ እንዳልተመለሰ አሁንም እስካሁን ድረስ እጅግ አሳዛኝ ሁኔታ ውስጥ እንዳለ ጭምርም ነው። በርካቶች ደግሞም ከፊል የኑሮ ጉዳይ ነው በማለትም በተለይ አንተ ለብዙሃን ድምጽ ነህ፣ በአንተ ውስጥ ሚሊዮኖች አሉት በማለትም ሀሳባቸውን ሲገልጹም ተስተውሏል። እሱ ግን ያለበት እጅግ አሳዛኝና ልብ የምነካ ሁኔታ ውስጥ እንዳለ ጨምርም ነው። እስካሁን ድረስ በምን ምክንያት እንዲህ እንደሆነ ቢገልጽም በተለይ ባይገልጽም፣ ጭንቀት እንደሆነ ነው የተናገረው። ከፍተኛ ጭንቀት ውስጥ እንዳለው ጨምርም ነው። በተለይ የምን ጭንቀት እንደሆነ የገቢ ምንጭውን ብቻ የምታወቅ ነገር የለም። አሁን ግን ሰበል ቦታ ስለውንኩኝ፣ ልጆችን፣ ቤተሰቦችን እርዱልኝ፣ አቤት በማለት ነው የገለጸው። በማህበራዊ ሚዲያ ላይ ወጥቶ መግለጫ በሰጠውም እጅግ በጣም በሚያሳዝን ሁኔታ የፊቱ ገጽታ በከፍተኛ ነው የተቀየረው። ባልተጠበቀ ጊዜና ሰዓት እንዲህ ይሆናል። የመልከ መልካም ጋዜጠኛ በፕሮግራም በግርማ ሞገሱ የምታወቀው በማለትም ነው በርካቶች ገና ውድድሩ ስገባ በጣም በፈገግታ እንዲከታተሉት የሚያደርገው አንዱ እጅግ የጎላ ሚና የሚጫወተው ጋዜጠኛ ቴዎድሮስ ካሳሁን እንደሆነ ጀምረም ነው ከፕሮግራም አቅራቢዎች መካከል። ምክንያቱም ፕሮግራም አቅራቢ ድምፁና አቋሙ ሁለሜናው ካልሳበ ታዳሚውም ወይም ፕሮግራም ተከታታዩም አይመቸውም። ወደ አሁኑ ምንድን ነው ብሎ ነው የሚያሳልፈው። ስለዚህ ምን እንደሆነ አይታወቅም። በርካቶች ግን ግምታቸውን የጣሉበት እንደዚህ አይነት ሁኔታ ውስጥ የዳረገው ደሞዝ ጉዳይ ነው። ደሞዝ ደግሞ የኑሮ ጉዳይ። የብዙ ሚሊዮን ኢትዮጵያውያን ባንተ ውስጥ አሉ። ባንተ ውስጥ የምናየው ብዙ ሚሊዮን ኢትዮጵያኖችን ነው በማለት በርካቶቹ ሀሳባቸውን ሲገልጹም ተስተውሏል። ኑሮም ቢሆን ያው የኢኮኖሚ ቀውሱ እንዳለ ነው። ለዚህ ደግሞ የኢኮኖሚ ቀውስ ከፍተኛ በጣም ችግር የሆነው ጦርነት ነው፣ የእርስ በርስ ጦርነትና ውጊያ በማለትም በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። በተለይ የእርስ በርስ ውጊያና ጦርነት የኢኮኖሚ ቀውስ ይዞ እንደመጣ ጀምረም ነው። ከዚህ በፊት ከሰሜኑ ጦርነት በፊት ወይም ከኮሮና በፊት የነበረው የኢትዮጵያ ኑሮና የአሁኑ ኑሮ የሰማይና የምድር ያክል ነው። ያኔም በርካቶች ውስጥ ጠይቀው የነበሩት በተለይ የሕክምና ባለሙያዎች በደሞዝ ላይ ሳይሆን ትኩረታቸው የህክምና ቁሳቁስ ይሟላልን ማለት ነበር። አሁን ደግሞ የህክምና ባለሙያዎች ደሞዝ አቤት አቤት ስሉም ተስተውሏል። ታዲያስ እንደዛ ብሎም ሀሳባቸውን የገለጹትም አልጠፉም። ለዚህ ሁላ መንስኤ የሆነው ያለው ጦርነት ነው። ፍቅር ያስፈልጋል፣ እርስ በርስ ባንዋጋ የተሻለ ነው። መነጋገር መወያየት ነው። ከጦርነት ክሳራና ክሳራ ብቻ እንጂ የሚገኝ ሰላም እንደሌለም ምሁራኖችም ሀሳባቸውን ለመግለጽም እየሞከሩ ነው። ጋዜጠኛ ቴዎድሮስ ካሳሁን በርካቶች ግምት የጣሉበት የኑሮ ጭንቀት እንደሆነ ነው በማለትም ነው። ምክንያቱም የኑሮ ችግር ባይሆን ገዳም ወይም ጸበል ገብቶ ቤተሰቦችን አደራ ልል አይችልም። ምክንያቱም የተሻለ ኑሮ ትላንትና ብኖር ቤተሰቦቹን አደራ ላይል ነው። ምክንያቱም ለጥቂት ወራትም ይሁን ለአመታት የሚቆይ ገንዘብ ብኖረው ደህና ገቢ ብኖረው ቤተሰቦችን አቤት ሳይል እዛው ቆይቶ ወጥቶ ተመልሶ ወደ ስራ ይገባል በማለት ነው በርካቶቹ ሀሳባቸውን እየገለጹ ያሉት። በአሁኑ ሰዓት ያለበት እጅግ አሳዛኝና ልብ የሚነካ ሁኔታ ስለሆነ ሁሉም ኢትዮጵያዊ ርብርብ እንዲያደርግም ነው እሱም ምስጋናውን እያቀረበ ይገኛል። ቤተሰቦቹን ያን ሰምቶ ጥሪውን ሰምቶ ድጋፍ እያደረጉ ያሉት ኢትዮጵያኖችን ከልብ እያመሰገነ እንደሚገኝ ጀምርም ነው። አሁን በፈጣሪ ፍቃድ ከሆነ ይሻለኛል በማለትም እምነት ላይ እንደሆንኩ ነው፣ እምነት ተቀብቻለሁ በማለትም ነው እሱ እየገለጽ ያለው። ፊቱን ውርር ውርር የሚያደርግ ነገር አለ፣ ሌላ የጤና እክል አላጋጠመው። ጭንቀትና ፊቴ ውስጥ እንደ ፊቴ ላይ እንደ ሸረሪት የምንቀሳቀስ ነገር አለ በማለትም ነው የፊቱ ገጽታ በጣም በሚያሳዝን ሁኔታ በዚህ ደረጃ ጋዜጠኛው ተጎሳቅሎ መታየቱ የበርካቶችን እምባ እንዳራጨ ጭምርም ነው። ጋዜጠኛ ቴዎድሮስ ካሳሁንን ባልተጠበቀ ጊዜና ሰዓት በእነዚህ አይነት ሁኔታ ውስጥ መገኘቱ በርካቶች እንዳዘኑ ጭምርም ነው በተለይ ደግሞም። ቀን መጥፎ ነው፣ እግዚአብሔር ያነሷል በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት ይህ ፈተናና መከራ ያልፋል በማለትም በርካቶቹ ለሱ መልካም ምኞትን እየገለጹ እንደሚገኙ ጭምርም ነው። አዎ የማይታለፍ የለም። በጣም አሳዛኝ ነው የአሁኑ ያለበት ሁኔታ ቢሆንም ነገ የተሻለ ቀን እንደሚመጣ ምንም ጥርጥር እንደሌለ ጭምርም ነው። ሚኪን እስካሁን ድረስ አብሬያቸው ቆየሁት ከሚኪት አብረንፎ ለዚህ ቁም ነገር አዘል ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰብ የሆኑ ከዚህ ቻናል ወቅታዊና ታማኒ እንዲሁም ይዘናዊ መረጃ ወደአሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ ያንስ ያድርጉ። ወደአሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሸር ና ኮመንት በማድረግ ላልሰሙት እንዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።